አክብሮት ታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን አበይት ነጥቦቹን በቅድሚያ የፋኖ ኃይሎችም የመከላከያ ሰራዊቱም ላሊበላ ከተማ አቅራቢያ ጥቃት ስለመድረሱ አሳውቋል። ብርጋዴር ጄኔራል ተፈራ ማሞ ደግሞ ስምረት ያሉትን እዝ ጨምሮ አስራ ሁለት የብልጽግናው አገዛዝ እዝ እየተተራመሰ ነው ሲሉ ተደምጧል። የአማራ ክልሉ ጦርነት በየዕለቱ ሞትና ጉዳትን እያስተናገደም ቀጥሏል። ዝርዝሩ ተዘጋጅቷል። የብል ጽግናው መንግስት ወታደራዊ አዛዥ ህወሓት ሪዮ ጋን የተዘጋጀ ባንዳ ነው ሲሉ ያደረጉት ንግግር እያነጋገረ ነው። ሌላ የብልጽግና ሹም ደግሞ የትግራይ ኃይሎችን በተመለከተ ውሻ ስለ ጮኸ ድንጋይ አንወረውርም የሚል ንግግር አሰምቷል። የህወሓቱ ሊቀመንበር ደብረፅዮን ገብረ ሚካኤል የአራት ኪሎ አስተዳደር ከለከለው ያሉትን ጉዳይ አቅርበዋል። ወደ እናንተ ይደርሳል። በሀገሪቱ ዛሬ በተለያዩ አካባቢዎች የተቃውሞ አድማዎች ተደረጉ። ጠቅላይ ሚኒስትር ዐቢይ አህመድ የሀገሪቱን ወቅታዊ ሁኔታዎች እየዘነጋም የብልጽግና አመራሮችን ስልጠና ማጠቃለያ ስለመስጠታቸው ምንጮቻችን ነግረውናል። በበርካታ የሀገሪቱ ስፍራዎችም የመንግስት ሰራተኞች ደሞዝ ጭማሪው እንዳልደረሳቸው እየገለጹ ናቸው። እነዚህን መረጃዎችን በዝርዝር ትሰማላችሁ። በኦሮሚያ ክልል አርሲ ሃይማኖት ላይ አነጣጥሯል የተባለ ሌላ ጥቃት ዛሬም ተፈጽሞ ሕፃንን ጨምሮ ሰዎች ተገደሉ። ይህ ጥቃት የደረሰው በመንግስት ድጋፍ አደረኩት ያለውን ምርመራ የኢትዮጵያ የሃይማኖት ተቋማት ጉባኤ እያወጣ በነበረበት ቅጽበት ነው። ይህ በእንዲህ እንዳለ ከሰሞኑ የደረሱ ጥቃቶችን መረጃ ሰጥታችኋል የተባሉ ወጣቶች እየታደኑ እየታሰሩ ነው ተብሏል። ይህንንም ይዘናል። በፋብሪካው ላይ በተከፈተ ጥቃት ማሽነሪዎች ተቃጠሉ። የፋብሪካው ሰራተኞች የግል ንብረት ተነጥቆ ተወስዷልም ተብሏል። ሌላኛው መረጃችን ነው፣ የኢትዮጵያ ጎረቤቶች ሽሽት ቀጥሏል። ጅቡቲ ለግብፅ አዲስ የወደብ ማዕከል ትገነባ ዘንድ መፍቀዷም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታዳምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎችም የመከላከያ ሰራዊቱም ከላሊበላ ከተማ አቅራቢያ ጥቃት ስለመድረሱ አሳወቋል። ብርጋዴል ጄኔራል ተፈራ ማሞ ደግሞ ስምረት ያሉትን እዝ ጨምሮ አስራ ሁለት የብልጽግናው እዝ እየተተራመሰ ነው ሲሉ ተደምጧል። የአማራ ክልሉ ጦርነት በየዕለቱ ሞትና ጉዳትን እያስተናገደም ቀጥሏል። ጎንደር ላይ የፋሲል ግንብ ነጭ ሞራ ቀብተው ካረጀ ብረት የተገጣጠመች ጣና ነሽን ወደ ባህር ዳር ምልከው ክልሉን አለማን የሚሉ ግን ለአምስት ዓመታት በተለያየ መንገድ ብልጽግናዎች የጦርነት ማዕከል ባደረጉት የአማራ ክልልና ህዝብ ላይ ግድያ የተለመደ ሁነት ከሆነ ሰነባበትም። ይህ ደግሞ በሰላማዊ ዜጎች፣ በተፋላሚ ኃይሎች፣ በክልሉ የታችኛውና መካከለኛ አመራሮች ላይ ጭምር የሚደርስ ነው። ዛሬ በክልሉ ጥቃት ካጋጠሙባቸው አካባቢዎች ውስጥም ከላሊበላ ከተማ ወጣ ብሎ በሚገኘው ሹምሻ ኤርፖርትና በከተማ መካከል ባለ በርታ ተብሎ በሚጠራ ስፍራ ላይ ደረሰ የተባለው ቀዳሚው ምሳሌ ነው። በዚህ ጥቃት እጀባ ላይ የነበሩ የመንግስት የዘት ኃይሎች ላይ ጉዳት ማድረሳቸውን የፋኖ ኃይሎች ይገልጻሉ። ይህ ፈጽመው ደግሞ በከተማ ለሚከናወነ ህዝባዊ ስብሰባ ይጓዙ የነበሩ ከፍተኛ የተባሉ የብልጽግና አመራሮችን ባጀቡ የጸጥታ አካላት ላይ ስለመሆኑ በማከል ኢትዮ ፎረም በላሊበላ የብልጽግና አመራሮች ስብሰባ ስለማድረጋቸው ቢሰማም ተፈጸመ ስለተባለው ጥቃት ግን ማረጋገጫ አላገኘም። የብልጽግና አገዛዝም በዛው ቀጠና ውጊያ ስለመደረጉ ገልጿል። ላስታ አካባቢ መሽጎ የነበረ ነው ያለውና ጽንፈኛ ሲል ከገለጸው ኃይል ጋር ተዋግቶ ጉዳት አስከተሉ ሲል ምን ያሳወቀው በክልሉ የሚደረገው የፋኖ ኃይ ሎችን እንቅስቃሴ ለመግታት አገዛዙ የአየር ኃይልና ባህር ኃይል ሌሎች በርካታ እዞችን ጭምር አሰማርቶ ለሁለት ዓመታት ተዋግቷል። ከቅርብ ጊዜያት ወዲህ የሰሜን ኃይሎች ከኦላ ጋር ጭምር በመሆን እየተጣመሩ ነው የሚለው ስጋቱን በአደባባይ አውሎታል። ከፋኖ አመራሮች መካከል አንዱ የሆኑት ብርጋዴር ጄኔራል ተፈራ ማሞም የብልጽግናው አስራ ሁለት እዞች እየተጠራመሱ ነው ሲሉ ተናግሯል። ከእነዚህ ውስጥ ደግሞ የስምረት ያሉት ጭምር እዚህ ይገኝበታል ባይ ናቸው በእንደዚህ አብዛኛው አማራ በሚኖርባቸው አስራ ሁለት እዝ አሰልፏ አሰልፏል ብልጽግና አስራ አንድ እዝ አለው ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ አስራ ሁለትን እዝ ነው እየተጠራመሰ ያለ ይህን እዝ ግን እስከሚያቆለው ውለው ድረስ እስከሚያቆለው ውለው ድረስ እየተመጣ መሆኑን ሁልጊዜ ከምሰሩት የምታዩት በየጊዜው ይማረካል በየጊዜው እጅ ሰጣንኝ። ሁልጊዜ ጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለ። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። የአማራ ህዝብ እየደረሰበት ያለው ጥቃት የሞት ብቻ አይደለም። ባህልና ወጉን እንኳን እንዳይገልጽ እየተፈጸመበት ያለው ጥቃት ግልጽ ሆኗል የሚሉት ጄኔራሉ፣ ከሌሎች ኢትዮጵያን ወንድሞች ጋር ሆነን ሳትገሉን በጋራ እንኖር ስንል እምቢ አሉን። እናም ከሌሎች ጭቁን የሀገራችን ህዝቦች ጋር ተባብረን ታግለን በጉልበት ለመኖር እንገደዳለን በማለትም አንስቷል። የአማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋር በነፃነት በእኩልነት፣ በሰላም እንዲኖር ነው ፍላጎታችን። የእኛ ጥያቄ በራሳችን ሀገር ከሌሎች ህዝቦች ጋር በእኩልነት እንኑር ነው። አትኖሩም ነው፣ አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። ተገቢ ነው፣ ትግላችሁ ተገቢ ነው፣ ከእናንተ ጋር እንታገላለን የሚሉ አያሌዎች አሉ። ወደፊት ደረጃ በደረጃ እነማን ናቸው? እንዴት መቀጠል አለብን እያለ የምንሄድበት ሁኔታ ይፈጠራል። ይህ በእንዲህ እንዳለ የፓርላማ አባላቱ በፋኖ ኃይሎችና የብልጽግናው አገዛዝ መካከል ድርድር ማድረግ በሚቻልበት ዙሪያም ተናግረዋል። የምክር ቤቱ የአማካሪ ኮሚቴ አባል የሆኑት አበባው ደሳለው ድርድር መተማመንን ይፈልጋል ሲሉ አንስተው የመደራደር ፍላጎት እንዳላቸው የገለጹ ታጣቂ ኃይሎች እንኳን እምነት እንደሌላቸው የሚገልጹ እንደሆኑ አንስተው እውነተኛና ፍሬያማ ድርድር በሁለቱ ወገኖች መካከል እንዲካሄድ ግን ጥረት እናደርጋለን ይላሉ። ሌላኛው የምክር ቤቱ አባል ገነነ ገደቡ ደግሞ የብልጽግናው መንግስት የሚሆን የፋነው ኃይሎች ለሰላም ያላቸውን ፈቃደኝነትና ለህዝቡ ያላቸውን አሳቢነት በድርድር በመተባበር በተኩስ አቁምና ወጥቶ የመግባት ነጻነት እንዲተገበር የድርሻቸውን በመጎጣት እንዲያሳዩ ጥሪ ያቀርበዋል። የፓርላማ አባላቱ በከፊል እንዳነሱትም የብልጽግናው አገዛዝ ከኦሮሞ ነጻነት ሰራዊት ጋር ሁለት ጊዜ፣ ከህወሓት ጋር አንድ ጊዜ ያደረጋቸው ድርድሮችን የካደበት መንገድ ለሌሎች ድርድሮችን መጥፎ ምሳሌ ሆኖ

የመከላከያ ሰራዊቱ አንድ ወታደራዊ አዛዥ ህወሓት ሊወጋን የተዘጋጀ ባንዳ ነው ሲሉ ያደረጉት ንግግር እያነጋገረ ነው። ሌላ የብልጽግና ሹም ደግሞ የትግራይ ኃይሎችን በተመለከተም ውሻ ስለ ጮኸ ድንጋይ አንወረውርም የሚል ንግግር አሰምተዋል። የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል የአራት ኪሎ አስተዳደር ከለከለው ያሉትን ጉዳይ አቅርበዋል። ሰሞነኛው የአፋርና ትግራይ አዋሳኝ አካባቢ ሁነት አሁንም የተለያዩ ጉዳዮች ጋር በተያያዘ አስተያየቶች እየተሰጡበት የቀጠለ ነው። የብልጽግና የአፋር ላኪዎች የትግራይ ኃይሎችን የክልሉን ወሰን ተሻግረው ስድስት መንደሮችን ተቆጣጠሩ በሚል መግለጫ ካወጡ በኋላ የተከተሉት ሁነቶችም የብልጽግናው መንግስት የድሮን ድብደባና ከትግራይ በኩል የተሰጠው የቀረበውን ክስ መሰረተ ቢስ ነው የሚል ና የአራት ኪሎ አስተዳደርን ድርጊት የሚያወግዝ ነበር። ከጉዳዩ ጋር በተያያዘ ዛሬ የአፋር ክልል መንግስት ቃል አቀባይ መሐመድ አሌ የሰጡት ማብራሪያ ደግሞ የትግራይ ኃይሎች በተለይ ህወሓት ያሉትን አካል የሚሰድብ ነው። አሁንም የትግራይ ኃይሎች በክልላችን መሬት ላይ ናቸው የሚሉትን ሲድኒ የአገዛዙ ሽም ዝም ያልነው እኛ መንግስት ስለሆን አንድ ሁለት መባባል ስላልፈለግን ነው። ውሻ በጮኸ ቁጥር ድንጋይ አይወረወርም በሚል ማብራሪያቸውን አስከትሏል። ስለምን የጸረ ትግራይ ታጣቂ ኃይሎች ክልላቸውን እንዳስጠለለ ሲጠየቁም አፋር ውስጥ ያለ ታጣቂ የለም ብለው ክደዋል። የቲፒኤፍ ኃይሎች ግን በአፋር ክልል መገኘታቸውን ብቻ ሳይሆን በሰመራም ተደጋጋሚ ስብሰባዎችን ስለማድረጋቸው በአደባባይ እንደገለጹ የሚታወቅ ነው። እንዲያም ሆኖ እኒህ የአወል አርባ ሹመኛም ህወሓት ያሉት ተናግረውትን አካል በጸረ ኢትዮጵያነት እየከሰሱ ሲወርፉ ተሰምቷል። ከዚህ ጋር በተያያዘ ትናንት በወልቃየት ቀጠና የተገኙ አገዛዙ አንድ ወታደር አዛዥም እንዲሁ ወደ ትግራይ ተመሳሳዩን ሲያቀርቡ ነው የተሰሙት የመከላከያ ሰራዊቱ ስልሳ ሶስተኛ ክፍለ ጦር አዛዥ የሆኑት ኮሎኔል ጥላሁን ናማጋ የተባሉት ሰው ህወሓት እኛን ሊወጋ እየተዘጋጀብን ነው፣ ከጀርባችን ሊያጠፋ ነው፣ ባንዳ ነው ወዘተ እያሉ ሰሞንኛውን ያለቆቻቸውን ክስ አጠናክረውም አቅርቧል። ይህንን ክፉ ክፉ በጀርባችን ያለ አሁንም እኛ ለወጋ የሚዘጋጅ አሁንም በጀበየ ቦታው የተዘጋጀ ህወሓት ጽንፈኛ ባንዳ ሀገር የካዳ ከሃዲ የመጨረሻ ጥፋቱን አሁንም በሀገር ላይ የሰነዘረ መሆን አውቀን ማንም ሰው ይህንን ክፉ ተላት ከሁ ተደራጅቶ የሚመጣው ባንዳ ባዳ አስከትሎ የሚወጣው ባንዳ ኢትዮጵያዊነትን ለትግራይ ህዝብ ሊያስረዱና ሊነግሩ ሲጣጣሩ የሚስተዋሉት የአገዛዙ ምርኮኛ የጦር አዛዦች ከሰሞኑም ህወሓትን በአንደበታቸው ትግራይን ግን በልባቸው መነቀል አለባቸው የሚል ማብራሪያን ሲያቀርቡ መሰማታቸው የሚዘነጋ አይሆንም። እንዲህ ያሉ ዳግም ትግራይ ላይ ያነጣጠሩ የአገዛዙ የፕሮፓጋንዳ ዘመቻዎች ይከፈቱ ዘንድ ኋላ ቀሩና ብሔራዊ የክህደት ኃይሉ የሚል ሁለት ቡድን የፈጠሩት የትግራይ የፖለቲካ ኃይሎችም ምቹ ሁኔታን ፈጥረውለታል። ከሰሞኑ እንኳን አቶ ጌታቸው ረዳ ህወሓትን የሻቢያ ተልእኮ አስፈጻሚ እያሉ ሲሆነ ጅሉ የህወሓቱ ሊቀመንበር ደግሞ ጌታቸውን ስለ ትግራይ ምን አገባው ስለ ብልጽግና እንጂ ማለታቸው ይታወሳል። አክለውም የኢትዮጵያ ፌዴራል መንግስት በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ በአደራዳሪዎች የሚመራ የምክክር መድረክ እንዳይካሄድ እያገደ ስለመሆኑ አንስተዋል። በአደራዳሪዎችም ሆነም በ ከፍተኛ ህወሓቶች በኩል ተገናኝተን በስምምነቱ አፈጻጸም ላይ መወያየት እንሻለን የሚሉት ሊቀመንበሩ ህወሓት ጥያቄውን በተደጋጋሚ ማቅረቡንና አደራዳሪዎችም ለውይይት መገፋፋታቸውን አስረድቷል። ነገር ግን በአደራዳሪዎች ፊት በሚደረግ ውይይት ላይ ለመሳተፍ እንቢ ያለው የብልጽግናው መንግስት ነው ሲሉም ደብረ ጽዮን ወቅሰዋል። ሊቀመንበሩ ስምምነቱ እንዲተገበር ከመውቶትና መከር ከመስጠት ባለፈ ግን በፌዴራል መንግስቱ ላይ በቂ ጫና እነዚሁ ተቋማት እያደረጉ አይደለም ሲሉም ጠቁሟል። በሀገሪቱ ዛሬ በተለያዩ አካባቢዎች የተቃውሞ አድማዎች ተደረጉም። በበርካታ ስፍራዎች የመንግስት ሰራተኞች ደሞዝ ጭማሪው እንዳልደረሳቸው እየገለጹም ናቸው። ባለፈው ዓመት ኢትዮጵያ የመክፈል አቅሜ ላትም ሲል ይገልጽ የነበረው የብልጽግናው አገዛዝ ከጤና ባለሙያዎችና በጥቅሉም ከመንግስት ሰራተኞች የተነሳበትን ተቃውሞ ተከትሎ የደሞዝ ጭማሪ አደረግኩ ብሎ ነበር። ይህ የደሞዝ ጭማሪ ግን በበርካታ የሀገሪቱ የክልል ዞኖች አልደረሰም። የህክምና ባለሙያዎችም የትርፍ ሰዓት ክፍያና ሌሎች መሰረታዊ ጥያቄዎች እስካሁን ካለመመለሳቸው ጋር በተያ ያዘም ምላሽ የሚያጡ ከሆነ ሌላ ዙር ጠንካራ ተቃውሞ ለመጀመር እንደሚገደዱ ማሳወቃቸው የሚታወስ ነው። ዛሬ ደግሞ በተለያዩ የሀገሪቱ አካባቢዎች የተቃውሞ አድማዎች ሲደረጉ የዋሉ ሲሆን፣ በአመዛኙ በመምህራን የተከናወኑ ናቸው። እንኳን ጭማሬ ነባር ደሞዝም እየተከለከሉ ያሉ መምህራን፣ በኦሮሚያ ክልል ምስራቅ ቦረና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ ተቀስቅሶ ውሏል። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረምና የጥቅምት ወራት ፓርቲ ሰራተኞች ደሞዝ ካለመክፈሉ ጋር በተያያዘ ነው። ከፍተኛ ተቃውሞ ከተቀሰቀሰባቸው የዞን ወረዳዎች መካከል አሬሮ ጎሮ ወረዳ ይገኝበታል ዛሬ አድማና ተቃውሞ የዋለበት ሌላኛው ክልል ሲዳማ ነው። በክልሉ አንዳንድ አካባቢዎች አድማው ትምህርት ከማስቆም ባሻገርም የአደባባይ ተቃውሞ ጭምር የታከለበት ነው። የቤንሻንጉል ጉሙዝ ክልል ውስጥም በተመሳሳይ አድማ መደረግ ጀምሯል። በክልሉ በመተከልና በካማሺ በፓዌ ወንበራና ዳንጎር ወረዳዎች የአዲሱ ደሞዝ ጭማሪ በወቅቱ ባለመከፈሉ ምክንያት የተወሰኑ ትምህርት ቤቶች ዝግ ሆነው ውለዋል። በኦሮሚያ ማዕከላዊ ኢትዮጵያ ደቡብ ኢትዮጵያ የተለያዩ ስፍራዎችም የመማር ማስተማር ሂደቱ የተስተጓጎለባቸው ትምህርት ቤቶች አሉ። የአማራ ክልል የተለያዩ ወረዳዎችን ጨምሮ ብልጽግና ደሞዝ ጨመርኩ ብሎ የሸቀጥ እና የአገልግሎት ዋጋዎችን ጣሪያ ካስነካ በኋላ የተጨመረው ደሞዝ ያልደረሳቸውን በርካታ ስፍራዎች ናቸው። ባለሜራ ክሉ ብልጽግናው ፕሬዚደንት አብይ አህመድ ግን ከሰሞኑ ባዳማ ከተማ ሲካሄድ የሰነበተውን የሹሞቻቸውን ስልጠና ማጠናቀቂያ በአዲስ አበባ ሲሰጡ ብልጽግና አይናቸውን ግለጡ ሲሉ በድጋሜ ሲያብራሩም ተደምጧል። የስብሰባው ታዳሚዎች ለኢትዮ ፎረም ሲናገሩ እጅግ አሰልችና የተለመደ በነበረው የሰሞነኛው የአመራሮች ስልጠናም አብይ አህመድ በማጠቃለያ ሁለት ስድስት ኤሶች እያሉ ሲሰብኩ የመቀነስ ግቦች፣ የዜሮ ግቦች፣ የአንድ ግቦች የሚል የቁጥርና የምናብ ጨዋታ እያቀረቡ ሲያብራሩ የሁለት ዲጂት ግቦች፣ የመቶ ፐርሰንት ግቦች እያሉም ግባልባን ማብራሪያ ሲያቀርቡ መሰንበታቸውን ያስረዳሉ። ብልጽግናም በአዳራሽ ውስጥ እያብራራም ኢትዮጵያን ደግሞ በአድማና ተቃውሞ ጭምር እየጠየቁ በሚገኙበት በዚህ ወቅት የተባበሩት መንግስታት የዓለም የምግብ ፕሮግራም ከሰሞኑ ያወጣው ሪፖርት ደግሞ መነጋገሪያ ነበርም ኢትዮጵያ በህዝቦቿ ድህነት በዓለም ካሉ ባሉ 193 ሀገራት መካከል 180ኛ ደረጃ ላይ ትገኛለች ብሏታልናም። በኦሮሚያ ክልል አርሲ ሃይማኖት ላይ አነጣጥሯል የተባለ ሌላ ጥቃት ዛሬም ተፈጽሞ ህፃንን ጨምሮ ሰዎች ተገደሉ። ይህ ጥቃት የደረሰው ደግሞ በመንግስት ድጋፍ አደረኩት ያለውን ምርመራም የኢትዮጵያ የሃይማኖት ተቋማት ጉባኤ እያወጣ በነበረበት ቅጽበት ነው። ይህ ተቋም በአርሲ ዞን የተፈጸመው ጥቃት ሃይማኖትና ብሔርን የለየ አይደለም ሲል መግለጹ ይታወቃል። ነገሩ እንግዳ ባይሆንም በእናቶች ምልስ አብዲስ አስተዳደር አመራሮች ቁጥጥር በአርሲ መቆጠር ያቆሙ የኦርቶዶክስ እምነት ተከታዮች ላይ የሚፈጸሙ ግድያዎች ከቅርብ ጊዜ ወዲህ በአይነትም በስፋትም እየጨመሩ ነው። በእርግጥ እነዚህ ክርስቲያን ወገን ጎረቤቶቻቸውን ለማስጠለል ለመታደግና ና ለመከላከል የሞከሩ የእስልምና እምነት ተከታዮች ጭምርም የነዚህ ግድያዎች ሰለባዎች ስለመሆናቸው መገለጹም ይታወሳል። አገዛዙ ከእንዲህ ያሉ ጥቃቶች ጋር በተያያዘ ሸኔ የሚለውን አካል ተጠያቂ ሲያደርግ መስማትም የተለመደ ነው። የኦሮሞ ነጻነት ጦር ከትናንት በስቲያ ባወጣው መግለጫ ደግሞ የአብይ አህመድ ሌላኛው ወቅታዊ ስልት ሃይማኖትና እምነትን መሰረት ያደረጉ የንጹሐን ግድያዎችን መፈጸም ነው ነው ባለፈው አመት በጅማና አርሲ መሰር ሙከራዎችን አድርጎ ከከሸፈ በኋላ ሰሞኑን ግን በአርሲ አገዛዙ በርካታ የኦርቶዶክስ ክርስትና አማኞች ላይ ጥቃት ሰንዝሯል ማለቱ ይታወሳል ሰሞነኛ ጥቃቶችን በተመለከተ በብልጽግናው መንግስት ድጋፍ ምርመራ ለማድረግ ወደ አካባቢው አቅንቶ እንደነበር የሚገልጸው የኢትዮጵያ የሃይማኖት ተቋማት ጉባኤ ደግሞ ውጤቱን ዛሬ ይፋ አድርጓል በኦሮሚያ ክልል በአርሲ ዞን የተፈጸመው ጥቃት ሃይማኖትና ዘርን ሳይለይ የደረሰ ስለመሆኑ አረጋግጫለሁም ብሏል በክልሉ አርሲ ዞን በጉና በመርቴ በሸርካና በሆንቆሎ ዋቢ ወረዳዎች ተሰማርች የነበር ሲልም ገልጿል። የተገደሉ ሰዎች እንደዚሁም የአካል ጉዳትና የንብረት ውድመት ያጋጥማቸው ዜጎች የአንድ ሃይማኖት ተከታይና አገልጋዮች አለመሆናቸውን ይጠቅስና ሃይማኖትና ዘርን ሳይለይ ግድያና ጥቃት እንደተፈጸመ በሪፖርቱ በግልጽ አሳይቷልም ይላል። በእርግጥ ከወደ አራት ኪሎ የሚሰጡ መግለጫዎች የኢትዮጵያውያንን ሞት በብሔር መደብ በማውጣት የሚቀርብባቸው ስለመሆናቸው ጠቅላይ ሚኒስትሩም ከዚህ በፊት አድርገውት የሚያውቁት ነገር ነውና አዲስ አይደለም። ጉባኤው ይህንን መግለጫ በሚሰጥበት ተመሳሳይ ዕለትና ቅጽበት ግን ግድያው ዛሬም ቀጥሎ በአካባቢው ሰዎች ተገድሏል። በአርሲ ዞን ልዩ ስሙ ጠለታ ቅዱስ ሚካኤል በተባለ ቦታ ታጣቂዎች ዛሬ ጠዋት ሶስት ሰዓት ገደማ በፈጸሙት ሌላ ጥቃት አንድ ሕፃንና አንድ ዲያቆንን ጨምሮ ሶስት የኦርቶዶክስ ሃይማኖት ተከታዮች እንደተገደሉ ማህበረ ቅዱሳን አሳውቋል። ግለሰቦቹ የተገደሉት በአውድማ ላይ እህል በመውቃት ላይ ሳሉ እንደሆነ መስማቱን የመረጃ ምንጁ ጠቅሷል። የሟቾቹ የቀብር ስነስርዓትን በጠለታ ቅዱስ ገብርኤል ቤተ ክርስቲያን ከቀኑ ሰባት ት ላይ ተፈጽሟል ተብሏል። ማህበረ ቅዱሳን ከዚህ ቀደም በኦርቶዶክስ እምነት ተከታዮች ላይ በተፈጸሙ አፈናዎችና ግድያዎች ዙሪያም መረጃ ቀብላቸዋል የተባሉ ወጣት ምእመናን ወዳልታወቀ ስፍራ ታስረው እየተወሰደ ስለመሆኑም አረጋግጧል። የብልጽግናው አገዛዝ በአካባቢው የሚፈጸሙ ግድያዎችን መፈጸሙን አሊያም ደግሞ መከላከል አለመቻሉን ሳይሆን ይህንን በተመለከተ መረጃ አውጥተዋል የተባሉ ግለሰቦችን እያሳደደ ማሰሩን ነው የቀጠለው። ይህ በእንዲህ እንዳለበት ፋብሪካው ላይ በተከፈተ ጥቃት ማሽነሪዎች ተቃጠሉ። የፋብሪካው ሰራተኞች የግል ንብረትም ተነጥቆ ተወስዷል ተብሏል። ሀገራው የሰላም እጦቱ በከፋ ሁኔታ ውስጥ ይገኛል። አገዛዙ ሽፍታ ድሮም ያለ ነው የሚል ማብራሪያውን እያቀረበም እገታና ውድመት፣ ግድያና ጉዳቱ ግን በሀገሪቱ በበርካታ ስፍራዎች ላይ ቀጥሏል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ሶሎል ፊንጫ ወረዳም ታጣቂዎች ትናንት ምሽት አራት ሰዓት ገደማ በፈጸሙት ጥቃት የፊንጫ ስኳር ፋብሪካ ንብረት የሆነ ማሽን እና ሌሎችም ንብረቶች ማቃጠላቸውን ዋዜማ ዘግቧል። ዋጋው 35 ሚሊዮን ብር ይገመታል የተባለው ማሽን የሸንኮራ አገዳን ሰብስቦ ወደ ፋብሪካ የሚያስገባ እንደሆነ ምንጮች ይናገራሉ። ጥቃት አድራሾቹ እያንዳንዳቸው በግምት 12 ሚሊዮን ብር ዋጋ ያላቸው ሶስት የፋብሪካው ሎንግ ቤዝ ቶዮታ ተሽከርካሪዎችን አቃጥለው ከጥቅም ውጭ ማድረጋቸውም ነው የተነገረው። በዕለቱ በስራ ላይ ከነበሩ 60 ያክል የፋብሪካው ሰራተኞችም የእጅ ስልኮቻቸውን ነጥቀው መውሰዳቸውን ምንጮች አክለዋል። ታጣቂዎቹ ይህንኑ ጥቃት የፈጸሙት ከፋብሪካው 8 ኪሎ ሜትር ርቀት ላይ ፋብሪካው ሸንኮራ አገዳ ከሚያለማበት ቪሌጅ ኢ የተሰኘ ቦታ ላይ እንደሆነም ነው የተነገሩም። የኢትዮጵያ ጎረቤቶች ሽሽት ቀጥሏል። ጅቡቲ ለግብጽ አዲስ የወደብ ማዕከል ትገነባ ዘንድ መፍቀዷም ተሰምቷል። ያገዛዙ የዲፕሎማሲ ክሽፈት ከሻቢዋ ኤርትራ ውጭም ኢትዮጵያን ስትራቴጂክ አጋር ያደረጉ ጎረቤቶቿን እያሸሸ ቀጥሏል። የብልጽግና ሹማምንት ደግሞ እየገደሉት ያለን የኢትዮጵያ ህዝብን ቁጥሩን እየጠቀሱ ጎረቤቶቻቸውን እንደ ማስፈራሪያ እያቀረቡት ገፍተውበታል። ኤርትራ ጋር የጦርነቱ ዋዜማ በሚመስል ሁነት ውስጥ ያለው ብልጽግና ሱዳንንም ለግብጽ አሳልፎ ከሰጠ ብቷል። ስለ ውህደት ትገልጽ የነበረችው ጅቡቲም ዛሬ እኛ ክራይሚያ ያደለንም ማለት ላይ የደረሰችው በብልጽግና የዲፕሎማሲ ኪሳራ ነው። ሶማሊያ ጋር የነበረበት ወራትን የዘለቀ ሰጥ አገባ የሚታወቅ ሲሆን፣ ደቡብ ሱዳንን በአቅሟ የኢትዮጵያ ግዛቶችን ቆርሶ የወሰዱ ታጣቂዎች ባለቤት ናት። ኬንያም በጣም ጥሩ ያልሆነም መጥፎም ያልሆነ በአመዛኙ በገለልተኝነት የመመልከት ሁኔታ ውስጥ ትገኛለች። ዛሬ ከወደ ጅቡቲ የተሰማው ዜና ደግሞ የታጁራ ወደ በለ ሳውዲ አረቢያ እንደሰጠች ባሳወቀች ቀናት ልዩነቱ ውስጥ ግብፅም ወደቦቿ እንድትገባ ፈቀደች የሚል ነው። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ ስለመሆኑን ይፋ አድርጋለች። ይህ ግብፅ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች በሚልም ዘገባዎቹ አመልክቷል። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርብ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅትም ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ታውቋል። የትብብሩ መሰረት የተጣ ያልተቃለው ከቀናት በፊት በግብፅ ልዑካንና በጅቡቲ ወደቦችና ነፃ ቀጠና ባለስልጣን ሊቀመንበር አቡበክር አማር ሀዴ መካከል በተደረገ ስብሰባ ላይ ነው። በዚህ የኢንዱስትሪ ልማት ላይ የግብፁ ምክትል ጠቅላይ ሚኒስትር ካማር ኤልዋዚር በቅርቡ የሚደረጉ ጉብኝነቶች የስምምነቱ የመጨረሻ ፊርማ ይሆናሉ ሲሉ ጠቁሟል። ይህ ሰፊ የግብጽ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርግና ቁልፍ መሰረተ ልማቶቿንም የሚያካትት ነውም ተብሎለታል። ግብፅ በጅቡቲም የወደብ ማዕከላትን ግንባት ከስምምነት ላይ የደረሰችው የብልጽግናው ሹማምንት ደግሞ ኢትዮጵያን ከጎረቤቶቿ ጋር የሚያጋጩ የፕሮፓጋንዳ ንግግሮችን እያደረጉ በሚገኙበት ተመሳሳይ ጊዜ ነው። የተወደዳችሁ የኢትዮፎረም ፎረም ቤተሰቦች ለዛሬ ያሉ መረጃዎች ይህን ይመስሉ ነበር። አበቀን ቸር